በጣም ነው ወደ መመረቅ ድንግልን ለመመረቅ ከልጅነቴ ጀምሬ ምርቃት በጣም ወዳለሁ። ከዛስ ትልቅ ሰው ሳይ ድንግልን ነው ማለት ይሄ ማወቅ ምናምን ማን አይጠበቅብኝ ዘልዬ ጉልበት ነው የምሰማው። አይጠበቁም። ከዛ እመረቃለሁ እቃ ከያዙ በስማ አሙል ዲጂጄ ከዛ እናቴ በቃ ሁሌ እንደተቀጠቀጥኩ ነው። የሆነ ሻይ ቅጠል ግዢ ተብዬ ሄጄ ልገዛ ትልቅ ሰው አገኛለሁ። ይዤ ቀጫ ይዤ ዳለው ተልቃል ተሸቀ ማየላከችኝ እኮ ጥላ እየጠበቀችኝ ሊሆን ይችላል፣ ከነኝ ሰዎች ጋር እቃ ተሸክሜ ጉልበት ስሜ አድርሼ እስክመለስ ድረስ። ከዛ ስመጣ ደግሞ የትሽ ብነገር ማያምነኝም አደለም። እግሯ ሲወጣ የእሳቸው ሲመጡ ሁሌ ያጋጥም ነበርና ከዛ አንድ ቀለታ ወጣ ብላ ስትልሳቸው ሲመጡ ሁሌ ነው የምደሰተው። አስገባቸዋለው እቤትና ወንበር ላይ ነው ማስቀምጣቸው። እኔ የምተኛባት አልጋለች ሳ ላይ ያስቀምጣቸዋለው። እንጀራ በወጥ በሳህን ሰጣቸዋለው። ከዛ ሻይ አፍልቼላቸው ምናምን በአስተናግጃቸው ጠገብኩ ሲል የተረፋቸው በሳላቸው ምናምን አድርጌ ነው የምልካቸው። አንድ ቀን ልክ በሳህን አድርጌ ስሰጣቸው ነገር ያወራሽን ነበረ አይደለም። ስለምርቃቱ እ ምንም ስለምርቃቱ እ እኛ እናት እኛ እናት አዎ። ከዚያ በኋላ ምን ሆነ መሰላችሁ ልንገራችሁማ። እኛ እናት ቤታችን ገቡና ሌላ ጊዜ አጋጥሟት አያውቁም ከማዬ ጋር። እማዬ በተፈጥሮዋ እንዲህ ያለች ናት። ይሄ በተፈጥሮ ሲሪየስ የሆነ ሰው የለም። በቃ ኩስር ያለች ናት። ፊቷ አይፈታም ምናምን እና ይፈሯታል። የማዬ ማለት ነው። ግን አጋጣሚ ሆኖ አይገናኙ እሷ ስትሳ በወጣች ሰዓት ነው እሳቸው የሚመጡት ማለት ነው። እኛ እናትና አንድ ቀን ግን ልክ ሰጥቻቸው ቁጭ ብለው ሻይ ስጥድላቸው፣ እሷ መጣች። ከዛ እኔም ደነገጥኩኝ ምናምንና እሳቸውም አይኔ ላይ ናቸው እስካሁን ያሉት፣ ወይኔ አሉና ዞር ስል እሳቸውን አይነት ሰከትዬ ሳይ እማየ ቆማለች ማለት ነው። ከዛ እማ እንትን ነው ድንገት መጥተው፣ ከዛ እኔ ምሳ አልበላሁም አይደለ፣ የእኔ ምሳ ይቅር ብዬ ከዛ ምና ችግሩ ችግር የለም ጨርሱ፣ ብላኝ ወጣች። አንቺ ማመን ያቃተኛ ይሄ ካንኳ መታች ምናምን ምናምን ብዬ ማለት ነው። ከዛ በኋላ እሷ ሄደችልኝ በቃ። ይመቀኛሉ ሻይሆን ማለት ነው በማርያም በቃ ትቆጣም እኮ አንቺ። እንዳ እሳቸውን እንዳልመታ ፈሩ። ከዛ ጊዜ ጀምሮ አልመጡም እዛ ቤት አልመጡም። ግን አገኛቸዋለሁ፣ መንገድ ላይ አገኛቸዋለሁ። ቀጨኔ መድኃኒዓለም ስሄድ አገኛቸዋለሁ። ባገኙኝ ቁጥር ሊመርቁኝ ነበር ሽሁኝልኝ ነበር ሁሌም ሽሁኝልኝ ብልኝ የሰው ፍቅሬ ሰው መውደድ ይስጥሽ። ድንገት እንኳን ስጠፋባቸው ሰው ያስልኩ እና ልጅ የጠፋችብኝ ደህና ናት ብሎ ይጠይቃሉ። እስከ መጨረሻ ህይወታቸው እስክታልፍ ድረስ ስለ እኔ ሰላምታ እየጠየቁ እንትን እያሉ እየመረቁኝ ነው የሞቱት። እና ሽሁኝ ልኝ እና የሰው ፍቅሬ ይስጥሽ። አድረሳቸውን በቃ እኛን እናት የእውነት እና በጣም ነው ምርቃት በጣም ወዳለሁ። ይሄ ሁሉ ምንድን ነው ያመጣው?

ምን ሆነ መሰለ? የምርቃቱ ማለት የሆነ ለበዓል ለሆነ በቃ ስጥት ማድረግ ደስ ይለኛል ሆነ እና የሰው ደስታ ሳይ በቃ ልቤ ርከት የሚለው ነገር ነበር። እና የሆነ ስራ ሸቀል ሸቀል አድርኩና እዚህ በትወኗ የሆነ ብር ሳገኝ ጊዜ ፋሲካ ነው ደግሞ። ከዛ ትልልቅ እናቶች ናቸው ወሰድኩና ሰጠኋቸው። ከዛ ያው ከሌ ከሌ እንዳልላችሁ ነው። አረሳው። የእውነት ከሌ አይደለም። ብቻ ሄድኩኝ ልሰጥ። ከዛ እንደዚህ ካባ ነገር ነበር የገዛሁት። ካባ ነገር ገዝቼላችሁ፣ ግን በተለያየ ከለር ነጣ ያለና ትንሽ ቡኒ የሆነ ካባ ነገር ገዛንና ከዛ ለአንደኛ። እንድትመርጥ ሰጠናት ማለት ነው። ለፋሲካ እንኳን እንኳን አደረሳችሁ ምናምን፣ እኔም ባለቤት አብረ ነበር ሄድ ነው ማለት ነው። ከዛ ሰጠና ስንሰጣት እዛ ጋ አስቀምጩ ተባልኩ ማለት ነው። ተቀብለውኝ ተባረኪ ብሮክኝ ምናምን፣ እነሱን ነበር እዛ ጋ አስቀመጩ ተባልኩ ማለት ነው። ማለት ደስ አላለኝም ግን አስቀመጥኩት። ከዛ ከዋን ከዋን እግዚአብሔር ይስጥሽ ተባረኪ ምናምን ይባላል ስል የለም ብዬ ወጣው አንድ ቀርስ ቢያንስ የዚኛውን እዛ ጠቀለ ጠቀለና እመርቃለሁ ምናምን ብዬ ሄድኩኝ። እዛኛው ቤት ሄደና ሰጠናቸው። ከዛስ ማለት ማለት እኔ ንኛ አንትን ያልኩት የገዛሁት የነበረው ግን እኔን ይመርቁኛል ብዬ ለነገሩ ባሌን የመረቁት፣ እና ይሁን ግን አይደለም። ጎሽ ተብረ እሱ ብቻ ይመረቃል። ምን አለ ቢያዝ ብዙ መርቆ ለአንቺም እግዜር ይስጥሽ ቢባል አትዝም? አላልኳቸውም። ከዛስ ወደ መጸዳጃ ቤት ሄድኩ፣ ድንግልን እዛ ገብቼ አለቀስኩና ከዛ በኋላ ማታ ቤት እንደገባው ግን ግጥም ጻፍኩ። እግዜር ለሚሰጠኝ ሰው ግን ምርቃት ነፈገኝ ብዬ ጻፍኩ ግጥም የእውነት ነው ከሞደሌ የተነሳ ማለት ነውና፣ ከዛ በኋላ ያው ባለ ማለት ምርቃቱ እንደቀጠለ ነው። ግን ደስ ይለኛል መመረቅ ለማለት ፈልጌ ነው። ምርቃት በእውነት ይሄንን ስለነገርሽን እግዚአብሔር ይስጥሽ። አሜን። አንዳንድ መርቀው አንዳንድ አንዳንድ ቴንኪው እሺ ያልተባለ ያልተባለ ማይክ ማይክ ጌታዬ እያየሁሽ። በሁሉም ነገር እግዚአብሔርን ነው የምልሽ። ቅድም መኪና ውስጥ ፋዘርን ስታወሪው የነበረኝ ስሜት መብርሃንን መድኃኒዓለም ነው። የእውነት መታደል ነው በእድሜ ኖረው አብረው ኖረው እናትና አባትሽን መንከባከቢያ ጊዜ አግኝተሽ የሚፈልጉትን ነገር ማድረግ መቻል ቀላል ነገር አይደለም፣ የእውነት ይህንን የሚያውቀው የጎደለበት ሰው ነው። እና እግዚአብሔር የእውነት ባርኮሻል። አሁንም አያልቅበት። እሱ ምን ችግር አለው ከክፋት በስተቀር። በጸጋና በበረከቶቹ ሁሉ እቅፍ ድግፍ አድርጎ ያኑርልኛል ለሀገር ለወገን እንዲጠቅሙ ያድርግልሽ እግዚአብሔርን የሚፈሩ ሰውን የሚያከብሩ ለድሃ የሚራሩ የሀገራቸውን ስም በመልካም የሚያስጠሩ ያድርግልሽ አንቺም የልጅ ኪሳራ አያድርስብሽ በልጆችሽ ተካሺ በልጆችሽ ተደሰቺ የልጆችሽን አለም ልጆችሽ ትልቅ ቦታ ይድረሱልሽ። የልጆችሽን ደስታ እግዚአብሔር ያሳይሽ። ደስታቸው ሁል ጊዜ በደስታቸው ደስ ይበልሽ። በሰው ሀገር ሞገስን ያግኙልሽ። የሰው ፍቅር፣ የሰው ወደድ ይስጥልሽ። ክፉ ይለፍልሽ፣ መልካሙን ያጋጥምልሽ። በር አይዘጋባቸው፣ ፊት አይቋጠርባቸው፣ እንቅፋት አይምታቸው፣ ትኩሳት አያግኛቸው። ሞገሳቸው ከምድር እስከ ሰማይ ይሁንልሽ። እኔ ባጎደልኩት የፈጠራቸው ይሙላልሽ። በነገራችሁ ላይ እሱ ንገራቸው በእናት የሚገርማቸው ይህን ታሪክ ልንገራቸው። ሀብትሽን የማቀው ሃይ ስኩል እያለሁኝ ነው። ሲኒየር ነው። ከዛ ዳጊኝ ታውቀዋለች፣ ዮሐንስ በስንቱ ላይ ያለው ዳጊኝ። እሱና ኔ አንድ ክላስ ነበረን ዘጠነኛ ክፍል። እኛ ዘጠነኛ ክፍል ሆነን እናንተ 11 ወይ 12 አላውቅም። ብቻ ወይ ችግር የለም አይደል? የእውነት እንደዛ ነበረና እና ምን ሆነ መሰላችሁ ቲያትር ክለብ አደዛ ትምህርት ቤት ውስጥ ማለት ነው። ከዛ በኋላ በሙዚቃ አንደኛ አልፈሻል ምናምን ተብዬ በድምፅ አልፈሻል ተብዬ በቲያትር አቶኝም ተባልኩ ማለት ነው። ያው የእሱ የእሱ ጓደኛ ነው የጣለኝ ማለት ነው። የእውነትም አልችልም ነበር። በሚያስቀው ሁኔታ አንድ ስቴጅ ላይ አብረን ተራ ሰራን፣ ኢንተርናሽናል ስቴጅ ላይ መዘጋጃ አብረን ሰራን፣ ወድቀሻል ካለኝ ልጅ ጋር ማለት ነው። በሚያስቀው ሁኔታ ጌትሽን ዛሬ የማመሰግነው አለሁ። ልክ ነበር፣ አልችልም ነበር የእውነት አለመቻሌን ሲነግረኝ እኔ ደግሞ ጀግና የሚያሰኘኝ አዎ አልችልም ብዬ ለመቻል ነው ጥረት ያደረኩት እንጂ ተስፋ ቆርጫ አልተቀመጥኩም እሱም ትክክለኛ ስሜት ነበር ከዛ አንተ ያስገባኝ እንዴት መሰለ ይህን ታሪክ ደግሞ ልንገርህ አሁን ከሁሉም ጋር ምን ሆነ መሰለ አንተ ታስታውስ ሲሆን አላውቅም፣ ታስታውሳለህ ብዬ አስባለሁ። ሴት የሴት ቀሚስ እየለበስክ እንደ ሴት ካራክተር ሆነህ ትሰራ ነበር። በጣም የኮሜዲ ተዋናይ ነው። የእውነቴን ነው ማለት ነው። በጣም ነበር የሚያሰቀኝ እምባይ እንደዚህ እስኪወር ድረስ ተደብቄው ነበር። እንባው በሙት ስወዳደር ለቲያትር አትሆኝም ለሙዚቃ ነች ተብዬ ስን ስንለያይ የሙዚቃ ክፍል እዚህ ጋር ነው፣ የቲያትር ክፍል እዚህ ጋር ነው። ስለዚህ በሙዚቃ ደግሞ ጎበዝ ስለሆንኩኝ የራሴን ቶሎ ሰራና ማንም ሰው ቼክ ያደረገኝ በቃ እሷ ጎበዝ ናት ተብሎ ማለት ነው። ስለዚህ ለመውጣት እድል አገኝ ነበር። እወጣና በመስኮት አየው ነበረ። ከዛ በመስኮት ሳየው ይገርመኝ ነበረ የእውነት ነው ማውራት በመስኮታዬ አሁን አሁን በመስኮታዬ ዞር ያየው ነበር ማለት ነው። እስቃለሁ፣ እስቃለሁ። ኮሜዲ ሆኖ ነው የሚሰራው፣ ሴት ሆኖ ነው የሚሰራው። ሻሻ አስሮ ቡና እያፈላ ምን አደረሰው አሁን ማለት ነው። ከዛ በኋላ ይሄንን ትረሳዋለህ ብዬ አላስብም አስበም። ከዛ በኋላ እንዴት እንዳገባልኝ ልንገር። ይሄን ተለማመደ ተለማመደልና ይሄ ከዛ ምን አንተ? አዎ። በዚህ መካከል ሱን እሱን እየገባ ያለው እንደተባለው ይሄን ቲያትር እያሰለጠናቸው ነበረ። ከዛ በኋላ እየተሰራ እየተሰራ እያለ ልክ የሚቀርብበት ሰዓት ላይ ልጅቱ አልቀረችም። በሚገርም ሁኔታስ እኔ በመስኮት እያየው ዳይሎጓን ከነ ብሎኪንጓ አጠንቼዋለሁ የእውነት አትችም ከተባልኩ በኋላ እልህ ይዞኛል ስለዚህ ሙዚቃውን ሄድና ቶሎ የራሴን ካደረስኩ በኋላ የሚሰሩት ማየት አለብኝ ለመማር ነበር የማያቸው የነበረው ከዛ በኋላ ልጁ አቀረች ከዛ ተጨነቁ ኦልሬዲ ስቴጅ ላይ ቀርበዋል ተማሪ ተሰብስቧል አርብ ነው ሁሉም ሰው ይጠብቃል ሙዚቃ አለ ቲያትር አለ ምናምን ከዛ ባቀረችብን ምና ምናም ሲባል እኔ ችሏሉ አልኩት ለሱ የምርሽ ነው አዎ ባትችም ጂ በዛ ሰት ጊቢያ ላይ ገባ ማለት ነው አንድ ብሎኪንግ አላስቀረውበትም። አንድ ዳያሎግ አላስቀረውበትም። እጃቸው ባፋቸውን የጫኑት ማለት ነው። ከዛ በኋላ ተፈቀደን ሙዚቃም ጋር ቲያትርም ጋር እንድስራ ማለት ነው። ይሄ ነው የነበረው ታሪክ። የእውነት እና ሀብትሽ ነው ገብቶ ያስገባኝ ወደ ቲያትር። ቲጂ በጣም ትምህርት ማለት በዚህ አጋጣሚ በዚህ ሰዓት ስንገናኝ ደግሞ የበለጠ ከማንም በላይ በጣም ደስ ይለኛል። በጣም ደፋር ግልጽ ንጹህ ካራክተር ያላት ማስመሰል የማታቅ ሁሉም ነገሯ እብድ የሚባሉ ልጆች በሕይወታችን ውስጥ አሉ አይደል? እብድ እብድ ምናምን የምትላት እንደዛ ናት። በጣም ከሁሉም ጋር በጣም ሶሻል ናት። ያላት እንትን ያስቀናል፣ ያለች ነገር በጣም ያስቀናል እና ይገባሻል። ባለፈውም አስተያየት እሰጥሽ ነበረ ይገባሻል ከቅንነት፣ ከፍቅር፣ ከደግነት ምትላቸው ነገሮች እውነት ነው። ያው ሁላችን መንደር ውስጥ ስላደግን ከእናቶች ከአባቶች ጋር ስላደግን የእነሱን ደግነት ፍቅር አይተን ስላደግን በዛ ተቀርጻን የወጣችሁ እና የምርቃቷ ከልጅነት ጀምሮ የሰበችበት ምርቃት ነው ዛሬ ላይ እዚህ ያደረሳት እንደ ኢትዮጵያዊ እችን ነገር በጣም አስምረንበት እንድናልፍ። ምርቃት ትክክለኛው ስልጡን የሆነ ሰው ሊፈልገውና ሊጠቀምበት የሚገባ የበረከት በር ነው። የእውነት የብዙ ነገር በር ነውና እሱን የዘነጋን ስል መጣ ነው ችግር ውስጥ የምንገባው። በተገኘው አጋጣሚ ሁሉ ከእድሜያችን ከፍ ባሉ ሰዎች መመረቅ፣ በእንዲህ አይነት ቦታ ላይ መመረቅ፣ ለበጎ ነገር ምንም ወደኋላ ኋላ ሳይ መሳተፍ ብዙ ነገር ስለሚያስገኝ የደግነት